በታሪኩ መጀመሪያ ላይ ዳይ የተባለ ሰው በባዶ ገንዳ ውስጥ ከገባበት ዓለም እየነቃ ያሳያል። ዳይ ሰውነቱ በደም ተለውሶና ቆሳስሎ ይታያል። እጁን ሲያየው በጣም እንደተጎዳ ያስተውላል። ዳይ ሕመም እየተሰማው ወደ እግሩ ቀና ብሎ ሲመለከት ትልቅ አዞ እግሩን ለመንከስ ይታገላል። አዞ ዳይን ይዞ ሲጎትተው፣ ዳይ በጩኸት ያቀልጠዋል። ትንቅንቁም ቀጥሎ ዳይ በመጨረሻ አዞውን በአንደኛው እግሩ ዓይኑ ላይ በመርገጥ የተነከሰውን እግሩን ያስለቅቀዋል። ከዚያም የተሳበ ከአዞ ለመራቅ ይሞክራል። አጠገቡን ባገኘው የብረት ባልዲ የአዞን ራስ በመምታት ከአጠገቡ ለማራቅ ይሞክራል። ቀጥሎም ሁሉ ነገር ሲመለከት የነበረ አንዱ ሺያ ሲጩ አዞውም ደይም በመተው ወደ ኋላ ይመልሳል። ቀጥሎ ደይ ምንም መውጫ በሌለው ገንዳ ውስጥ ብቻውን ቁጭ ብሎ እናየዋለን። ትዕይንቱ የሚቀየርና ከስድስት ቀን በፊት ብሎ ይጀምራል። የፎቶግራፍ ባለሙያዎች አንድ ለየት ያለ ቀረጻ ለማካሄድ መጀመሪያ የተመለከተውን የዋና ገንዳ በውኃ ይሞሉታል። ሞዴሏም ተቀምጦ የምትቀረጽበትን ሶፋ ወደ ገንዱ ያስገቡታል። ደይ በዚህ የቀረጻ ፕሮግራም ላይ ነው እየሰራ ያለው ለሴት ጓደኛው ኮይም ላከ የተባለው ውሻቸውን ቀረጻው ላይ ስለሚገባ እንድታመጣ ይጠይቃታል። ደይ የስኳር ተማሚ ስለሆነ በቀረጻ መሃል አቋርጦ በመውጣት ራሱን ኢንሱሊን ይወጋል። ቀጥሎም ከአጠገቡ የነበረችው ፍቅረኛው ኮይም አንድ አሻንጉሊት በማሳየት እንዳረገዘችለት እየቀለደች ትነግረዋለች። ደይም ድንገት እንደማለት ሲል ይታያል። ቀረጻው በተፈለገ መልኩ እየተከናወነ ነው። ውሻው ላኪም ባለቤቱ ደይ በፉጨት እንዳሰለጠነው በጥሩ መልኩ አድርጎ የተባለውን ትዕይንት ያደርጋል። በቀጣይ ቀን ደይ ከውሻው ላኪ ጋር ወደ ገንዳው በመሄድ በቀረጻ የቆሸሸውን ቦታ ለማጽዳትና ከዚህ በኋላ ገንዳው አገልግሎት ስለማይሰጥ ቦታውን ለመዝጋት ይመለሳሉ። ከማጽዳቱ በፊት ደይ ትንሽ ማረፍ ይፈልግና በመንሳፈፊያው ላይ አረፍ ብሎ ለውሻው ኳስ በመወርወር ያጫውተዋል። ይህ ሁሉ ሲሆን ግን ደይ ከገንዳው አጠገብ ተጽሎ የተተወ ጋዜጣን እንደ አጋጣሚ ሆኖ እንኳን አልተመለከተውም ነበር። ጋዜጣው በከተማ ውስጥ ስለጠፋው አዞ የሚዘረዝርና የሚያስጠነቅቅ ጽሑፍ ነበር። ደይ ከውሻው ላኪ ጋር ሲጫወት ላኪ የተወረወረችውን ኳስ ለማምጣት ወደ አንዱ ክፍል ሲጠጋ ያልተለመደ ድምፅ ይሰማና ይጮኋል፣ ነገር ግን ደይ ምንም አይነት ነገር አላስተዋለም ነበር። መበላሸት የሚጀምረው ታዲያ የውሃ ገንዳው ባለቤት የውሃውን ማስወገጃ ሲከፍተው ነበር። የገንዳው ባለቤትም ወዲያው ላኪን ገንዳ ውስጥ እንዳይገባ በማለት ከአንድ ብረት ጋር ያስረዋል። ቀጥሎም ባለቤቱ ደይን ስራውን እንዲጀምር ያዘውና ለሶስት ወር ቫኬሽን ሊሄድ ስለሆነም ደይን ቸው ይለውና የውሃ ማስወገጃውን ስለከፈተው ቶሎ ጨርሶ እንዲወጣ ይነግረዋል። ባለቤቱም ከመሄዱ በፊት ደይ ለባለቤቱ ፒዛ እንዲያዝለት ይጠይቀዋል። እሱም እሺ በማለት ይሄዳል። ቀጥሎ ደይ ውሃ ወጥቶ እስኪያልቅ ብዙ ሰዓት ይፈጃል ብሎ በማሰብ እረፍት ማድረጉን ይቀጥላል። በመሀልም እዛው እንዳለ እንቅልፍ ሸለብ ያደርገውና ከቆይታ በኋላ በውሻ ድምፅ ይነቃል። ሲነቃም ውሃው በጣም ወርዶ ስለነበረ ይደነ ገንዳው ምንም አይነት መሰላል ሌለው። ቶሎ ብሎ ወደ ግድግዳው በመጠጋት ጠርዙን ለመያዝ ቢሞክርም ሊደርስበት አልቻለም። ከአጠገቡ በሚገኘው መንሳፈፊያ ተጠቅሞ ሊወጣ ቢሞክርም ሊሆን አልቻለም። ይህን ጊዜ ይድረሱልኝ ብሎ ድምፅ ያሰማል። ቅሉ ለእርዳታ ቢጮህም ማንም ሊደርስለት ግን አልቻለም። ወዲያውኑ በገንዳው ጫፍ ላይ የነበረው የደይ ስልክ መጥራት ይጀምራል። ቫይብሬቱም ሞባይሉን ወደ ገንዳው ጠርዝ ይገፋዋል። ደይም ሞባይሏን ለመያዝ የተጠባበቀ እያለ ውሻው ላኪ ድንገት ተንሸራቶ በታሰረበት ሰንሰለት ገንዳ ውስጥ ይንጠለጠላል። ደይም ላኪን ለመርዳት የሚጠብቀውን ስልክ ትቶ ወደ ላኪ ይሄዳል። ማንሳፈፊያውንም ወደ ላኪ በማስጠጋት ውሻውን ወደ ላይ እንዲመለስ ያደርገዋል። ይህን አድርጎ እስኪመለ ስም ስልኩ ይወርቃል። ነገር ግን በተሰካበት ቻርጀር ገመድ ተይዞ ይንጠለጠልና አየር ላይ ይቀራል። ከዚያም ዳይም ስልኩን ለመያዝ ይሞክራል። ነገር ግን የውሃው ጥልቀት ወደ ታች ስለወረደ ይቸገራል። ዘሎ ለመያዝ ሲሞክርም ሞባይል ውሃ ውስጥ ይገባና ስልኩ መስራት ያቆማል። ዳይ ገንዳው ባዶ ሆኖ አደጋ ውስጥ ከመግባቱ በፊት በውሃ ማስወገጃ እየወጣ ያለውን ውሃ ለማስቆም በማሰብ በፎጣ የውሃ ማስወገጃው ለመስጋት ይሞክራል። ይህን ለማድረግ ወደ ውስጥ ሲገባ ፒዛ የሚያደርሰው ወጣት ወደ ቦታው ይመጣል። ቦታውን ሲቃኝ ግን ማንም ሰው የለም። ፒዛ አድራሹም መጀመሪያ ያላዘዘው ሰው ስልክ ደውሎ በቦታው ምንም አይነት ሰው እንደሌለ ይነግረዋል። ሰውየውም ፒዛውን እዚው አስቀምጦት እንዲሄድ ይነግረዋል። ይህ ሁሉ ሲሆን ግን ደይ ያደረገው ቀበቶ ከውሃ ማስወገጃ ብረት ጋር ተሸንቁሮ እሱን ለማላቀቅ እየሞከረ ነበር። አላቆም ከውሃ ውስጥ ሲወጣም ፒዛ አድራሹ ቦታውን ለቆ ሄዷል። ደይ የሆነ ሰው መጥቶ እንደሚረዳው በማመን ተመልሶ እንቅልፉን በመንሳፈሻው ላይ ይተኛል። ከሆነ ጊዜ በኋላ የደይ ፍቅረኛ ኮይ ወደ ዋና ገንዳው ትደርሳለች። እሷም የውሃውን መጠን ሳታስተውል ደይ የተዝናና መስሏት አብሯ ለመዋኘት በማሰብ ወደ መዝለያው በመውጣት ልትዘል ስትል ደይ ይነቃና እንዳታደርገው ይጠይቃታል። ኮይም ከመዝለሏ በፊት የቆመችበት ያዳልጣትና ራሷን ይፈነክታትና ወደ ውሃ ውስጥ ወድቃለች። ከዚያም ደይ ከሰመጠችበት ሲያወጣት ራሷን ስታ ነበረ። መንሳፈሻው ላይ ያደርጋትና በፎጣ የሚደማውን ራሷን ይጠቀልለዋል። ለጊዜውም ቢሆን ደሟን ማቆም ይችላል። አሁን ነገሮች አደገኛ እየሆኑ ነው። የውሃው ጥልቀትም በጣም ቀንሷል። ይባስ ብሎ እስካሁንም ሊረዳቸው የመጣ ማንንም ሰው የለም። ደይ የኮይን ቁስል ሲመለከት በጣም እንደተጎዳ ያስተውላል። ወዲያውም ላኪ አንድ ነገር ተመልክቶ በጣም መጮህ ይጀምራል። ቀጥሎም አንድ ተለቅ ያለ አዞ ከተደበቀበት ከአንድ ክፍል ውስጥ ወጥቶ እየተሳበ ወደ ወሻው ይሄዳል። ደይ አዞውን ያይና ላኪን በድጋሚ እንዳይጮ ይነግረዋል። ምክንያቱም ድምጹን በመከተል ወደ ወሻው መጥቶ እንዳይበለው በማሰብ ነበር። ነገር ግን አዞ ወደ ላኪ ጋር ከመድረሱ በፊት ይደናቀፍና ገንዳ ውስጥ ይወድቃል። አሁን ደይ ከትልቅ አዞና ከተጎዳቸው ፍቅረኛው ጋር በገንዳ ውስጥ ብቻቸውን ይፋጠጣሉ። በነጋታ ጠዋት ውሃው ወጥቶ አልቆ ገንዳው ባዶ ሆኖ ነበር። የዴ ፍቅረኛ ኮይም ራሱ አንገሳተችበት አለቃችም። በሌላኛው የገንዳው ዳር ደግሞ ግዙፉ አዞ አፉን ከፍቶ ተኝቷል። በአጋጣሚ ደይ ከኮይ ኪስ ውስጥ የእርግዝና መመርመሪያ ያይና ሲያወጣው እርጉዝ መሆኑን ይረዳል። በጣም ይደነግጥና ላለቃችሁ ኮይ ሁሉም መልካም ይሆናል ብሎ ራሱን ያጽናናል። ከዚያም የተጎዳችሁን ቦታ ድጋሚ ሲመለከተው ደሞ አልቆመም። በዚህም ጊዜ ፊቱን አዞ አፍ ውስጥ ወዳለው ፕላስተር ያዞራል። ፕላስተሩ ቀድሞ የገንዳው ባለቤት ለደይ እንዲጠቀምበት ተተወለት ሄደው ነበር። ደይ ቀስ ብሎ ወደ አዞ ይጠጋና ከአዞ አፍ ውስጥ ፕላስተሩን ለማውጣት ሲሞክር አዞ ይነቃና እጁን ከመነከስ ለትንሽ ይተርፋል። ቢሆንም ግን ፕላስተሩን ያወጣዋል። አዞውም ደይ ለማባረር ይሞክራል። እሱም ፈጥኖ ወደ ኮይ ይሄዳል። ከዛም በቁራጭ ፎጣ አድርጎ ቁስሏን በፕላስተር በማሰር ደሟ እንዲቆም ያደርጋል። መውጫ ያጣው ደይ ቀጥሎም አንድ ሐሳብ ይመጣለታል። የውሃ ማስወገጃውን በመክፈት ውስጥ ለውስጥ በመሄድ ወደ ውጪ መውጣት። ወዲያውም ማስወገጃውን ታግሎ ይከፍተውና ኮይን ቼክ ለማድረግ ይመለሳል። ወደ ጉድጓዱ ከመመለሱ በፊትም አዞ የተሳበ ወደ ተከፈተው የውሃ ማስወገጃ ውስጥ ይገባል። ዳይም አዞ መልሶ እስኪወጣ ይጠብቀዋል። ነገር ግን ለብዙ ሰዓት ቢታገስም አዞ ሊወጣ አልቻለም። ስለዚህ ደይ አደጋውን ለመጋፈጥ በመወሰን አዞ ወደ ገባበት ጉድጓድ ይገባል። ቢሆንም ከአውሬው ጋር ግን አልተገናኙም። ከዚያም ውስጥ ለውስጥ በመሄድ ከውጭ በኩል የተቆለፈ ወደ ውጭ መውጫ ይመለከታል። በዚያው ቅጽበትም በሌላው የጉድጓድ በኩል የነበረው አዞ ወደ ገንዶ የመለስና ወደ ፍቅረኛው ኮይ ያመራል። ደይም ተስፋ ቆርጦ ከገንዳው ሲወጣ አዞውን ይመለከትና ከኋላው በፍጥነት ይመጣና ጭራውን በመያዝ ጎትቶ ያስቀረዋል። ድንገት የተጠቃው አዞ ግን በመደንበር መልሶ አላጠቀው። ቀጥሎ ኮይም ወደ ራሷ ትመለስና ደይን ትጠረዋለች። ከዚያም ካጠገቧ እንዳይርቅ ስለ እርግዝናዋ ትነግረዋለች። ምሽት ላይም ለቀረጻው ሲጠቀሙበት የነበረው ሶፋ ላይ ታርፋለች። ከዚያም ደይ ወደ ገንዳው ጠርዝ ሲመለከት ውሻው ላኪ ተቀምጦ የነበረውን ፒዛ ሲበላ ያየዋል። ላኪም ለአሳዳጊው ባለቤቱ ተመግቦ የቀረውን ፒዛ ይጥልለታል። ደይና ኮይ ከሶስት ቀን በኋላ ለመጀመሪያ ጊዜ ፒዛውን ይመገባሉ። ደይ ቀድሞውኑ በባልዲ ለሚጠጣ ውሃ አዘጋጅቶ ነበር። በአራተኛው ቀን ግን የሚጠጡት ውሃ ያልቅባቸዋል። ደይም በውሃ ጥም ራሱን ይስትና ቀን ሙሉ ራሱን እንደሳተ ይውላል። ምሽት ላይም ሲነቃ ኮይ ከአጠገቡ አልተለየችም ነበር። እሱም አዙ አስቸግሯት እንደነበረ ይጠይቃታል። እሷን መልሳ እንዳላስቸገራትና አዙዋ ሴት እንደሆነች እንዲሁም እንቁላል እንደጣለች ትነግረዋለች። እያወሩ እያለ ወዲያውም ዝናብ መዝነብ ይጀምራል። አሁን ብዙ ውሃ ለማጠራቀም እድል ያገኛሉ። በጠዋቱም አዞ ተኝቶ ወደነበረው ደይ ይመጣል። ነገር ግን ከመድረሱ በፊት ለወጥመድ በተሸፈነው የውሃ ማስገቢያ ጉድጓድ ውስጥ ይገባል። ደይም ይነቃና በፍጥነት በመነሳት አዞ ላይ ጉድጓድ ውስጥ እንዳለ ይዘጋበትና በሶፋ ያስደግፍበታል። አሁን እንቁላሉን ያለ ባለቤቱ ያገኙታል። ከዚያም በደረቁ ሳሮችና የደይን መነጽር በመጠቀም እሳት ይፈጥሩና የአዞውን እንቁላል ቀቅሎ ይመገባሉ። ቀጥሎም ሶፋውን በመጠቀም ከገንዳው ለመውጣት ጥረት እያደረጉ እንመለከታለን። ነገር ግን ከገንዳው ላይ መድረስ አልቻሉ። ከዚያም ቁጭ ብለው ማውራት ይጀምራሉ። በመሃል ላይ እርጉዝ ከሆንሽ ማስወረድ አለብሽ ይላታል። ኮይም በጣም ታዝናለች። በጣምም ትናደዳለች። ደይ ላይ አባብላ ሲሞክርም በጥፊ ትለዋለች። ሁለቱም በቀጣዩ ቀን ፀሐዩ ሲያቃጥላቸው የሚውሉ ከሆነ በህይወት እንደማይቆዩ ስለተረዱ ጠዋት ላይ መልሶ አዞውን ወደ ገንዳው እንዲወጡ ይፈቅዱለትና ኮይ በፍጥነት ወደ ጉድጓዱ ትገባለች። አዞውም እንቁላሉን ፈልጎ ሲያጣው በጣም ይናደድና ደይን ያጠቅባል። ደይም ከመበላቱ በፊት እንደምንም ብሎ ወደ ጉድጓዱ በመግባት ያመልጣሉ። በዛም ሆነው ከፀሐይ ንዳድ ራሳቸውን ይከላከላል። ቢሆንም ግን ደይ ለብዙ ቀን ኢንሱሊን መድኃኒቱን ስላልወሰደ መታመም ይጀምራል። ከዚያም የገንዳው ባለቤት ጠረጴዛ ላይ አስቀምጦ የነበረውን የኢንሱሊን መርፌ በውሃው ማስወገጃ መውጫ ላይ ይመለከተዋል። ደይም ሽቦ በመጠቀም ወደሱ ሊያቀርብ ሲሞክር ወርቆ ይሰበራል። ከዚያም መውጫ ያጡት ጥንዶቹ ማልቀስ ይጀምራሉ። ቀጥሎ ደይ ከአንዱ ጥግ ላይ አንድ ነገር ያስተውላል። አዎ፣ የኢንሱሊን ማስቀመጫውን። ታሪኩ የኢንሱሊን ማስቀመጫውን ከየት እንደመጣ መልሶ ሲያሳየን የገንዳው ባለቤት ለመጨረሻ እዛ በነበረበት ጊዜ ከቦርሳው ላይ ወድቆ ወደ ጉድጓዶ የገባ ነበረ። ቀጥሎም ራሱን መርፊው ይወጋል። ወዲያውም በላይ በገንዳው በኩል በፓራሹት የሆነ ሰው ሲያልፍ ይመለከታሉ። ደይም እርዳታ ለመጠየቅ ወደ ገንዳው ይመጣል። ነገር ግን ፓራሹቱ የልጆች መጫወቻ ነበረ። የሆነ ሰው ይኑራል ብሎ በማሰብም ለእርዳታ ይጠራል። ከዚያም አደገኛ ነፋስ መቶ ከገንዳው ውጪ ልብስ ተሰጥቶበት የነበረን ሽቦ ገንዳው ላይ ይጨምረዋል። ደይ ሽቦ ላይ በመንጠልጠል ወደ ላይ ለመውጣት ይሞክራል። ሽቦ እጁን በጣም ቢያቆስለውም ተስፋ ሳይቆርጥ መውጣቱን ይቀጥላል። ልክ ጫፍ አካባቢ ሲደርስ ታስሮ የነበረው ሽቦ ለቆ ደይን ወደ ነበረበት ይጥለውና ራሱን ያስተዋል። ሲነቃም የተጎዳው እጁን ይመለከታል። መጀመሪያ በታሪኩ መግቢያ እንደተመለከት ነው፣ አዞ የደይን እግር ይዞ ይጎተታል። እሱም ያስለቅቀውና ወደ ሶፋ ላይ ተንፋቆ ይሄዳል። ነገር ግን እግሩ በጣም ተጎድቷል። ስለዚህ ኮይ ጋር ከመመለሱ በፊት ትንሽ እረፍት ማድረግ አለበት። ምሽት ላይ ዝናብ መዝነብ ይጀምራል። ኮይ የምትገኝበት የውሃ ማስወገጃም ስለተደፈነ በጎርፍ መሞላት ይጀምራል እሷም ውስጥ የነበረን በርሜልን በመምታት ዳይን እንዲመጣላ ትጣራለች። ደይም የበርሜሉን ድምፅ በመስማት ተንፋቁ ወደ ጉድጓዱ ይመለሳል። በዚህም ጊዜ ዳይ በሌላኛው ክፍል ከሚገኘ የጉድጓድ ሞጫ ለመሄድ ይወስንና እዛም የተዘጋ ሞጫ ያያል። ነገር ግን እንደሌሎቹ ለመክፈት ከባድ አልነበረም። ደይ የሚከፍቶና ወደ ውጭ ይወጣል። ቢሆንም ግን በጣም ይናደዳል፣ ምክንያቱም ደይ የወጣው ወደ ሁለተኛው ተመሳሳይ የውሃ ገንዳ ነበር። አሁን ሰባተኛው ቀን ላይ እንገኛለን። ሁለት ሰዎች ፓራሹት የሚመስለውን መጫወቻ ለመፈለግ ይመጣሉ፣ ነገር ግን ገንዳው ላይ ምንም ነገር አላስተዋሉም ነበር። አዞም ሶፋ ስር ተደብቆ ስለነበረ የራሳቸውን መሰላል ያመጡና መጫወቻውን ይዘው ይሄዳሉ። ከረፈደ ደይ ድምጻቸውን ይሰማና ከነበረበት ወጥቶ እርዳታ ይጠይቃቸዋል። በሚያሳዝን ሁኔታ እነርሱ ግን ርቀው ነበር። ቢሆንም ግን መሰላሉ በቦታው አለ። ደይ ወደ መሰላሉ መሄድ ሲጀምር ዝናብ ይዘንባል። ደይ መሰላሉ ጋር ከመድረሱ በፊት አዞ ሊያጠቋ ይነሳል። በሌላ በኩል ደይ ያለችበት ጉድጓድ ሙሉ ለሙሉ ይሞላል። አዞው ደይ ለመግደል ትንሽ ሲቀረው ኮይ ከሰመጠችበት ጎርፍ ትወጣና ማፏጨት ትጀምራለች። ደይም ፍቅረኛው በሕይወት መኖሯ ለእርሱ ብርታት የሆነውና በአዞ ላለመበላት ይታገላል። ወዲያውም የሶፋውን እግር ይነቅልና የአዞውን አይን በመውጋት ከአጠገቡ ያመልጣል። ደይ በድጋሚ ወደ መሰላሉ ሲሄድ መሰላሉ ታስሮበት የነበረው ክብ ብረቶች በድንገት ከረከሩና መሰላሉን ወደ ላይ ይዘውት ይወጣሉ። የደይም የመጨረሻ ተስፋው ተሟጣጠች። ወዲያውም ኮይ ውሻቸውን ሲያሰለጥኑት እንደነበረው ለውሻቸው ላኪ ታፏጭለታለች። ላኪም ፉጨቱን ሰምቶ ወደ ገንዳው ለመዝለል ይዘጋጃል። ደይም ላኪን ተመልክቶ ወደ ገንዳው ዘሎ እንዳይገባ ቢያስጠነቅቀውም አልሆነም። ላኪ በሰንሰለት ታስሮ ስለነበረ አንገቱን አንቆት ይንጠለጠለና ይሞታል። ይሄ ሁሉ ሰቆቅ የደረሰበት ደይ ዳይ ያለ የሌለ ኃይሉን ሰብስቦ አዞዋን ይገላታል። ደይ በጣም ቢደክመውም ኮይን ግን ማትረፍ አለበት። ብርታቱን የሚሰበስብና በኃይል በመዝለል የሞተችው ውሻዋን ይይዛታል። በሷ ላይም ተንጠልጥሎ ወደ ገንዳው ጫፍ ይደርሳል። ደይ ከሰባት ቀን አስጨራሽ ትግል በኋላ ከገንዳው መውጣት ይችላል። በፍጥነትም ወደ ኮይ ይሄዳል። ሙሉ ለሙሉ በጎርፍ ተወጣለች። ከአጠገቡም ትልቅ ቱቦ ያገኝና የውሃ ማስወገጃዋን ሞጫ በኃይል ከፍተዋል። ነገር ግን ሚዛኑ መጠበቅ ከብዶት መልሶ ወደ ገንዳው ሊወርቅ ሲል የገንዳውን ጫፍ በመያዝ ለጥቂት ይተርፋል። ወደ ላይ የሚመለስና ወደ ጉድጓዱ በመግባት እራሷን ስታ የነበረችውን ኮያ ያወጣታል። ኮያ ሞተች ትመስላለች። ነገር ግን ከብዙ የመጀመሪያ ዙር እርዳታ በኋላ ትነቃለች። የፊልሙ ታሪክም ሁለቱ በፍቅር ሲተካቀፉ ያልቃል።